ሽፍድፍድ ያለች ሸፋዳ ልጅ ናት፣ ባስ ውስጥ አጠገቤ የተቀመጠችው። እኔ ደግሞ ባስ ውስጥ ካልቆምኩ በስተቀር ወንበር ላይ ከተቀመጥኩ ሁሌም መጽሐፍ እያነበብኩ የመሄድ ልማድ አለኝ። እናም ባስ ውስጥ ከዚች ከማላውቃት ሁሉ ነገሯ ሽፍድፍድ ካለች ሴት አጠገብ ቁጭ ብዬ ትንሽ አእምሮዬን ዘና ለማድረግ በሚል ከዓለማችን አስደናቂ ታሪኮች የሚል መጽሐፍ እያነበብኩ ነው። ሳነብ ደግሞ የሆነ ትኩረቴን የሚስብ ነገር ከመጽሐፉ ውስጥ ሳገኝ ያነበብኳት ቦታ ላይ በእስኪብርቶ ወይም በእርሳስ ምልክት አድርጌበት አልፋለሁ። እናም መጽሐፉን እያነበብኩ ቲክ ማድረጌን ቀጠልኩ። በማሳቹሴትስ ዩ ኤስ ኤ በወሲብ ጊዜ የሴቷ ከላይ መሆን ህግ ህገወጥ ነው የሚለውን አንብቤ ቲሽ፣ ቀሽም ህግ ነው እና ከላይ ካልሆኑ ምኑን ተደረገ? እያልኩ ቲክ አደረግኩት። በቨርጂኒያ ሚስትን ከአልጋ ውጭ መደብደብ ክልክል ነው የሚለውን አንብቤ ለመደብደብ ወደ አልጋ በወስዳት ራሱ አልጋ ላይ ከወጣን መደብደቡ ተረስቶ ነገሩ ሌላ መስመር ይይዛል እኮ ብዬ እያሰብኩ ቲክ አደረግኩት። በሆንግ ኮንግ አንድ ሴት ባሏን ጥፋተኛ ሆኖ ካገኘችው ደብድባ መግደል ትችላለች፣ ነገር ግን ማንኛውንም አይነት መሳሪያ ሳትጠቀም መሆን አለበት የሚለውን አንብቤ ለሴት ደግሞ ይሄ ምን ይከብዳታል፣ ብቻ ለመግደል ታስብ እንጂ በአንድ እርግጫ ነጣጥራ ብልቱን ብትለው ራሱ ገላገለችው እኮ ብዬ እያሰብኩ ቲክ አደረግኩት። ብቻ ማንበቤን ቀጥያለሁ። ፊሊፒንስ ውስጥ አንድ ሆቴል ውስጥ ገብተው ሱፕ ነምበር ፋይ ብለው ካዘዙ የሚቀርብሎት ከኮርማ በሬ የወሲድ ብልት የተዘጋጀ ሾርባ መሆኑን አስቀድሞ ማወቅ አለቦት የሚለውን አንብቤ መጠጣት ነበር እያልኩ ቲካ አድርጌ ያለፍኩ። በአስራ ስድስተኛው ክፍለ ዘመን የካናዳ ሴቶች ቢቨር የተባለውን የአይጥ ዘር ብልት በመፍጨት እና ከፈሳሽ መድኃኒት ጋር በመቀላቀል ለወሊድ መከላከያነት ተጠቅመዋል የሚለውን አንብቤ ሲጀመር ምን ሲሉ ያይጡ ብልት ስር ሄዱ ብዬ እየተገረምኩ ቲካ አደረግኩት። ከዛ ልቀጥል ገጹን ልገልጥ ስል አጠገቤ የተቀመጠችው ሸፋዳ ልጅ ለካ እየተከታተለች የማነበውንና ቲክ የማደርገውን እያየች ነበር። እሷ ጋር አንድ ቲክ ሳታደርግ የረሳሃት አለች አለችኝ። እኔ ደግሞ አንዴ ማንበብ ከጀመርኩ ቀና እንኳን አልልም። የጠቆመችኝን ጽሁፍ ከመጻፊያ ላይ ሳየው እንዲህ ይላል፣ ስሪ ፔኒስ ይህ የቻይናዎች ባህላዊ መድኃኒት የሆነ መጠጥ ከሲል ከሚባል የባህር እንስሳ ከአጋዘንና ከውሻ የወሲብ ብልት ጋር ተቀላቅሎ የሚዘጋጅ ነው። ካነበብኩት በኋላ ሰረቅ አድርጌ በፈገግታ አየኋት። ከብልትና ወሲብ ጋር የተያያዙ ጽሁፎችን በተከታታይ ቲክስ አረጋይታኝ ለነቆራ መሆኑ ነው እሷን ዘለልካት ያለችኝ። እሺ ብዬ ቲክ አደረግኩት። ባዙ ይሄዳል። እኔም ማንበቤን እንደቀጠልኩ ነው። በመካከለኛው ዘመን ይኖሩ የነበሩ ሰዎች ከግራ ብልት የሚመጣ የዘር ፈሳሽ ወይም ስፐርም የሚፈጥረው ሴት ልጅ፣ ከቀኝ የሚመጣው ደግሞ ወንድ ልጅ ነው ብለው ያምኑ ስለነበር ወንድ ልጅ ለመውለድ የሚፈልጉ የግራ ብልታቸውን ቆርጠው ይጥሉ ነበር። ይህንንም አንብቤ ግራ ብልትን እስከ መቁረጥ የሚያደርስ ምን ጉር ነው? አጉል ሴትን ጥላቻ ካልሆነ ሆነ ብዬ እየተገረምኩ ቲክ አደረግኩት። አሁንም ለመቀጠል ገጹን ልገልጠው ስል አጠገቢያ ያለችው ልጅ በድጋሚ አሁንም አንድ ቲክ ሳታደርግ ረስተሃል አለችኝ። የጠቆመችኝን ከመጽሐፌ ላይ ሳነበው እንዲህ ይላል፣ ያክ ፔኒስ የቻይናዎች ምግብ ሲሆን ብዙውን ጊዜ የሚዘጋጀው ቤጂንግ በሚገኘው ጎሊዝ ዋንግ ሆቴል ነው። ሆቴሉ የእንስሳት የወሲብ ብልቶችን በማዘጋጀትና በማቅረብ የታወቀ ነው። ለቆዳ ተስማሚ ነው ተብሎ ስለሚታሰብ ተወዳጅነትም አለው። ካነበብኩት በኋላ እኔም ለነቆራዋ ወይም ለለከፋዋ ምላሽ ለመስጠት ያክል ምንም ብልት አያልፍሽም ማለት ነው አልኳት። ምን እንዳበሳጫት አላውቅም። ወዲያው ተቀያይራ የእናንተን ነበር እየቆራረጡ መጥበስ ሆቴሎች እዚህ ቢጀምሩ ምርጥ ደንበኛቸው ሆን ነበር ብላኝ ኮስተር እንዳለች መንገዳችንን ጨርሰን ከባሱ ወረድን። እኔ እንደዛ ያልኳት የብልጽ ጽሁፎች አያልፍሽም ለማለት ፈልጌ ነበር፣ እሷ እንዴት ተረርታዊ ሆን የተበሳጨችው? እስኪ ሐሳባችሁን ስጡበት። ህጎቹንና ባህሎችንስ እንዴት አያችኋቸው?